አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋ አልሐምድሊላሂ ረብልዓለሚን ዛሬ በጣም ያሳሰበኝና ቤተሰቦቼ ጋር የምጨቃጨቅበትን ጉዳይ ልነግራችሁ ነው የመጣሁት። እናንተም መታችሁ ቤተሰቦቻችሁ ጋር በዚህ ጉዳይ መጣላታችሁ አይቀርም። ይህ የታወቀ ነው አይደለም። መታችሁ ልጅ ወልዳችሁ ልካችሁ ከሆነ ራሱ ቤተሰቦቻችሁ ጋር ጭቅጭቅ ይፈጠራል። በምን ምክንያት እንደሆነ የማስረዳችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ምንድነው? እሱም ጉዳይ የቅሬ ጉዳይ ማለት ነው። በጣም የሚያሳስብም ነገር ነው። አንዳንድ ጊዜ በጣም የሚገርመኝና የሚደንቀኝም ነገር ነው። እንደ ሙስሊም እንደ ሸሪአ ካሰብነው ማለት ነው። ብዙ የሚገርሙኝ ነገሮች አሉ። እና አሁን እኔ ቤተሰብ ጋር ቅሬ ግቢ ቅሬ ግቢ ከመጣው እንግዲህ ሶስት አመት ነው ብያችኋለሁኝ። እስካሁን ድረስ ቅሬ ምናምን የሚባል ነገር አልገባሁም። ደሞ አለ አካባቢ ምናምን ምናምን እያሉ ብታዩ በቃ የማይሄዱበት ቦታ የለም። እና በጣም ነው የሚገርሟችሁ። የኢትዮጵያ ኑሮ እዚህ አኗኗራቸው፣ የማህበራዊ ሁኔታው ሁሉ ነገር በቃ ግራ የሚያጋባ ነው። በተለይ እዛ አረብ ሀገር ብዙ አመት ኖራችሁ ከመጣችሁ በቃ በጣም የሚያሳስባችሁ ነገር ይሄ ነው። በተለይ በቃ ዲናችሁን ተምራችሁ ስለ ሸሪዓ ጉዳይ ስለ ሸሪዓ ያለውን ህግጋት አውቃችሁ ከሆነ በጣም ያሳስባችኋል ይሄ ነገር ማለት ነው። ለምን እንደምታውቁት በፈተዋ ያው ቅሬ የማይፈቀድም እንደዚህ ግዴታ የሰው ልጅ ነገ ሞታለሁና ነገ የሚቀብረኛ ጣለሁኝና ብሎ በቃ ካሁኑ ገና ሳይሞት የሚዘጋጀው ነገር ማለት ነው። ሱብሓንላህ ሰው ነገ ቀብር ስገባ ብቻዬን ነው የምገባውና እኔና ሥራዬ ብቻ ነን። የምጠየቀው ነገር የዛኔ የምመልሰው ምንድን ነው? መያዝ ያለብኝ ምንድን ነው? ስንቅ ማዘጋጀት ያለብኝ ብሎ ሰው ማሰብና መጨነቅ ሲገባው የሚጨነቀው ምንድን ነው? እዚህ በቃ እሱ ከሞተ በኋላ ዱንያ ላይ የሚደረጉት ነገሮች በቃ እኔ ከሞትኩኝ በኋላ ለሚደረገው ነገር አስቦ እና ተጨንቆ ወይ ሰው ከሞተብኝ ነው። አሁን ላይ ሰው እየሰራ ያለው ማለት ነው በዚህ ጉዳይ ሰው ከሞተበት ላይ ይቀበርለት ነው። የሚገርማችሁ ነገር እኔ በማውቀው ታሪክ እኔ ሳልመጣ ሳውዲ ያለሁኝ እዚህ ወደ መሀላም በአካባቢ ነበር የምትኖረው፣ እና የልጇ ልጅ ይሞትባታል እና ልጇ ቅሬ ስላልገባ የያዘችው እሷ ናት አከየው ማለት ነው እና የልጇ ልጅ ነው የሞተው። በእሷ ቅሬ መቀበር አይችልም መቅበር አንችልም ብለዋት፣ ከዛ ወደ ደሴ ምናምን ወስዳ ያንን ልጅ አህለሱና ወልጀማዎች ናቸው የቀበሩላት ምናምን አሉኝ ማለት ነው። እዚህ እና ቤተሰቦች ያ ችግር ስላለ እና ይሄ ችግር ነገም በኛ እንዳይደገም በማለት ነው ቤተሰቦች እንደዛ የሚሉኝ ማለት ነው። ገብቷቸዋል። በነሱ ቅሬ አሁን በቤተሰቦቼ ቅሬ የኔ ልጆች መቀበር አይችሉም። ማንም እንትን ሊላቸው አይችልም እና ሞት በሰው ልጅ ላይ ግዴታ ነው። መቼ እንደሚመጣ አናቅም። ይሄ የታወቀ ነው። ሟች ነን በቃ ብናስበው፣ ቁመን ተቀምጠን ብንሄድ የፈለግነውን ብንሰራ ቀናችን ከደረሰ ከሰዓታት፣ ከደቂቃ፣ ከሰከንዶች በኋላ ልንሞት እንችላለን። እና መቼ የት እንዴት እንደምንሞት የማናውቅ ሰዎች ነን ስለዚህ ይህን ነገር ምን መዘጋጀት አለብን ብለው ነው የሚያስቡት እነሱ በዛን ታይም በቃ በምንሞትበት ሰዓት ግዴታ የሚቀብረን ሰው ያስፈልጋል ያ ሰው ደግሞ መጀመሪያ የተሰራ ነው እንደዚህ እነሱ ሂደን ያስተዛዘን ነው ሂደን የሞተበትን ሰው የቀበርንለት ምን እንግዳውን የሸኘንለት ሰው ነው እኛን መጥቶ እንትን የሚለን ትሪት የሚያደርገን ብለው ስለሚያስቡ ይሄን ነገር በእነሱ ላይ ግዴታ አድርገውታል፣ ገብቷቸዋል። እና ከሸሪዓ አንጻር ሲታይ ደግሞ ይሄ ነገር ያሳስባል። ለምን በቃ ደካማውም ነገ ግዴታ ሞታለሁ። እኔ በጣም እንዲገባ ቅሬ የሚባል ነገር እንዳላስብ የሚያደርገኝ ነገር በጣም የሚያስጠላኝ ነገር ምንድን ነው? በቃ ያ ሰውዬ የሚበላው የሚጠጣው ለራሱ እየተቸገረ ተበድሮም ቢሆን ራሱ ነገ የሚቀብረኝ ቅሬው ነው ግዴታ ነው ስለሚል፣ ለዛ ነው መጀመሪያ የሚያስቀድመው። ወላሂ ከሚበላው ከሆዱ እየራበው ከዛ የበለጠ የሚያስበው ለሚቀበርበት ቅሬ። በቃ ነገ የሚቀብረኝ ሰው አጣለሁኝ ብሎ ነው ሂዶ እንትን የሚለው። አንድ ብቻዋን የቀረች ሴት አስቡት፣ ቤተሰብ የሌላት ትልቅ ሴትዮ በቃ ልጅ ምናምን የሌላት በጎኗ ቤተሰብ ዘመድ አዝመድ የሌላት ሴት እስኪ ምንድን ልሁን ብላ ነው ሂዳ ግዴታ ለቅሬው ለእሷ አመት በላው እያጣኝ ለቅሬ ያንን ነገር ገንዘብ የሚዋጣም ከሆነ እንጀራም የሚወሰድም ከሆነ እሷ ለሆዷ እየጎደልባት ወስዳ የምትሰጠው በጣም የሚያሳስበኝ ነገር ማለት ነው። እንደ እሷ ከሞተች በቃ ሞተች ነው። ከሞተች በኋላ ላለው ሕይወት ለምንድን ነው ለዱንያ ላይ ላለው ሕይወት የምታስበው? ማንንም ይቀብራታል እኮ እኔ ሁላ ለቤተሰብ እንደዚህ ይላለኝ ስሸት እኔ ሙች ስሸት ትቀብሩኛላችሁ፣ ችግር የለውም ምናምንላቸዋለኝ። እና በጣም ይቆጣሉ። እና ቤተሰቦቼ ጋር በዚህ ጉዳይ እየተጣለው ነው ያለሁት። እና ወዶችዬ፣ እናንተ መታችሁም በዚህ ጉዳይ መጣላታችሁ አይቀርም እና አቋማችሁን አንድ አድርጋችሁ ዲናችሁን በደንብ ተምራችሁ ማንም እንዳያጠማችሁ ነው መምጣት ያለባችሁ ብዬ ነው መመክራችሁ እስካሁን ድረስ እኔ ያልገባሁም ሊብሶ እያለሁኝ ባለቤቴ ጋር እያለሁኝ ገብተን ነበረ። እዛ ቅሬም ሰው ሲሞትም አይታዘዝም ምን አይልም። በስልክ ነው ሁሉም ሰው የሚነጋገረው የሚሰማው። ከዛ ሰውየው ከሞተበት ሂዶ ደርሶ ይመጣል። አንዳንድ እንጀራ አውጥቶ ያለው ሰው ማለት ነው በሊላህ ብሎ ያለው ሰው አውጥቶ የዛን ሰው እንግዳ ሊሸኝ ይችላል። እንደዛ ነው ሊብሶ ላይ ያለው ነገር። የውርጌሳውም አለ ያው መዋጮም አለው አሁን ሊብሶ እያለን ሁሉም የፍላጎቱን የንያውን ነው የሚሰጠው። ገንዘብ ለተቸገረ ሰው አሁን ድንገት ችግር ለደረሰበት ሰው ምናምን ይሰጣል። የኦርጌስታው ግን ግዴታ መዋጮ አለው መሰለኝ። ሲገባም አምስት መቶ ብር አለ መዋጮ። ከዛ በየወሩ ደግሞ ስንት ብር እንደሆነ አላውቅም፣ ሀያ ብር ሰላሳ ብር በየወሩ ይወጣል። ከዛ ሰውየው ደግሞ የሞተበት ሰው ጋር በዛው በሞቱ ቀን ሂዶ ወንዱም ይሁን ሴቱ ሂዶ ስራ ያሰራል። እና እንደዚ እንደዚ አይነት ነገር አለ። ግን አንድ ነገር ያሳሰበኝ ነገር ምንድን ነው፣ ገንዘብ ተሰባስቦ ለሞተበት ሰውዬ ይሰጣል የሚባል ነገር አለ። ያ ነገር አልተስማማሁበትም። እና በዛ በዛ ምክንያት ገና እያጣራሁኝ ነው። ከዛ ካጣራሁኝ በኋላ ሸሪያው ጋር የሚስማማ ከሆነ እገባለሁ ብዬ አስብ ያለሁኝ እና እናንተስ ብትሆኑ ምን ታደርጋላችሁ? ያገሬው ቅሬ በቃ በተለይ ሊብሶማ ዝም ብሎ ዛሬ ከሞተ አንድ ቆርቆሮ ማርቲ ነው የሚባለው፣ አንድ ማርቲ እህል ቤት ያለውን ይሰጣል። በቃ ነገም ከሞተ ይሰጣል፣ አንድ እህል እያለ እንደውም አንድ ሴትዮ ምናለች፣ የኬሻውን እህል አንድ ኬሻ እህል ተወቅቶ የመጣላትን ለዛው ለለቅሶ እየሰጠሁ ጨረስኩኝ ስትል ሰምቻታለሁ። እና በጣም የሚያሳስብ ነገር ነው ይሄ። ገና ሞታለሁ ብሎ ገንዘብ ለዛ ለሚቀብረው ቅሬ በቃ ግዴታ በግዴታ መልኩ እየወሰደ መስጠቱ ይሄ አግባብ ነው ብዬ አላስብም። ግዴታ ለቅሬው ብቻ ሳይሆን ራሱ በአካባቢ አካባቢ እየተባለ በቃ ትድድር ነው። እና ነገ ከእኔ ቤት ይመጣሉ። ልክ እንደ ብድር ነው መሰለኝ ሰው ሲሞትበት አደገር የሚባላለ ያን ነገር ብር በ ባይኖረው ሁላ ተበድሮ ወስዶ ይሰጣል። ሰብሀናላ እና በጣም የሚያሳስብ ነገር ነው። እናንተ ብትሆኑ በዚህ ጉዳይ ቤተሰቦቻችሁ ጋር ትጣላላችሁ? ምን ታደርጋላችሁ? ከሸሪአችሁ አንጻር እና እስኪ አስተያየት ፈልጋለሁ። ኮሜንት ላይ አስቀምጡልኝ። ሁላችሁ መታችሁ የምትቸገሩበት ጉዳይ ነው እና በዚህ ጉዳይ ያላችሁን አስተያየት አካፍሉኝ ማለት ነው ውዶቼ። ዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዙ ያደርግልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።